የህዝብ ተወካዮች ምክር ቤት ለምርጫ ቦርድ ስራ አመራር የቀረቡለትን እጩዎች በአብላጫ ድምፅ አጸደቀ። ምክር ቤቱ በዛሬው መደበኛ ስብሰባው በተለያዩ አጀንዳዎች ላይ መክሯል። የስራ ዘመናቸውን ባጠናቀቁ የምርጫ ቦርድ ስራ አመራሮች ምክትል ሰብሳቢን ጨምሮ ሁለት የስራ አመራር ቦርድ አባላትንም ሹመት አስድቋል። ሂደቱን የተከታተሉ ባልደረባችን ወንድሞ አዱኛ ነው ተጨማሪ መረጃ ላይ ደርሰን እዚህ ስቲዲዮ ይገኛል። እንኳን ደህና መጥ ወንድሞ። እንኳን ደህና ቆየኝ ይልኝ፣ ምን ይመስል ነበር እስቲ? መልካም እንግዲህ ያው እንደሚታወቀው ከዚህ ቀደም የምርጫ ቦርድ የሥራ አመራር አባላትን ለመምረጥ የተለያዩ ሂደቶች ሲደረጉ እንደነበር እናስታውሳለን። የእጩ መረጣ ገለልተኛ አካል ተቋቁሞ ተዋቅሮ እጩዎችን የመመልመል ሂደት ሲደረግ እንደነበር እናስታውሳለን። በዚህ ሂደት ውስጥም የተለያዩ የማህበረሰብ ክፍሎች ተሳታፊ ሆነውበት የተለዩ ብቁ ናቸው ተብለው የተለዩ የተሳተፉ አካላትም እምነት የጣሉባቸው እጩዎች ዛሬ የመጨረሻቸው እለት ላይ ሆኗል ማለት ነው። በዚህም እነዚህ እጩዎች ለእንደራሴዎች ምክር ቤት ቀርበው በዛሬው እለት ሹመታቸው ጸድቋል። ስድስተኛው ዙር አራተኛው አመት ሰላሳ ስድስተኛው መደበኛ ጉባኤው ዛሬ በተካሄደበት እለት አራት የተለያዩ አጀንዳዎች ላይ ነው ምክር ቤቱ የመከረው። በዋናነት የዕለቱን ቃለ ጉባኤ መርምሮ ማጽደቅን ጨምሮ ለምርጫ ቦርድ ስራ አመራር የቀረቡ እጩዎችን ማጽደቅ፣ የውጭ ሀገር የስራ ስምሪትና የእጽዋት ጥበቃና ኳራንቲን ረቂቅ አዋጆች ላይ እንዲሁም ምክክር በማድረግ ነበር የእለቱን መደ ኛ ጉባኤውን የጀመረው ከእነዚህ አጀንዳዎች ሰፊ ቦታ የተሰጠው የምርጫ ቦርድ እጩዎችን የተመለከተ ነበር። እጩዎችን በተመለከተ እንግዲህ በምክር ቤቱ የመንግስት ዋና ተጠሪ የሆኑት ዶክተር ተስፋዬ በልጅጌ አጠቃላይ የእጩዎችን የስራም ቀድሞ የነበራቸውን የስራ ሂደት በነበሩበት መስክ ላይ ምን አይነት ውጤታማ ነበሩ፣ ብቃታቸውንም በተመለከተ ያላቸውን ነገር እንዲሁ ለምክር ቤቱ በማብራሪያ መልክ ሰጥቷል። እጩዎቹ ተስፋዬ ነዋይ፣ እንዲሁም ደግሞ ተክሊት ይመስልና ወይዘሮ ነሲም አሊ ናቸው። እንደ አጠቃላይ የሶስቱም የስራ ሁኔታ በመንግስት ተጠሪው ዶክተር ተስፋዬ ቤልጅጌ ለምክር ቤቱ ቀርቧል። እሳቸውን በምክር ቤቱ ባቀረቡበት ወቅት የተለያዩ ሀሳቦችን ነው ያነሱት። እጩዎቹም ከየትኛውም የፖለቲካ ፓርቲ ውግንና የሌላቸው ናቸው። ከዛ ባለፈም ቀድሞ ይሰሩበት ከነበረው ሁኔታ ላይ የስራ ቦታቸው ላይ ምስጉንና ውጤታማ የነበሩ እንደነበር ነው ያነሱት። ከዛ ባለፈም በትምህርት ዝግጅትም ቢሆን ከሁለተኛ ዲግሪ በላይ ያላቸው ናቸው አሁን ለሚሰጣቸው ሀገራዊ ተልእኮም እንኳን በብቃት ሊወጡ የሚችሉ ናቸው ሲሉ እንዲሁ ሀሳባቸውን አንስቷል። እሳቸው ይህን ገለጻ ካደረጉ በኋላ የምክር ቤት አባላትም እንዲሁ ተጨማሪ ሀሳቦችን አንስቷል። በዛሬ ምክር ቤቱ ውሎ ባልተለመደ መልኩ ምናልባትም ከዚህ በፊት የተለያዩ ጥያቄዎች፣ ቅሬታዎችም እንዲሁ ይቀርቡ ነበር እጩዎችን በተመለከተ አሁን ላይ ግን ሁሉም ማለት ይቻላል ተመሳሳይ ሀሳብና አስተያየት ነው የሰጡት። ለቦታው የሚመጥኑ ቀድሞ ላይ በነበሩበት የስራ መስክ ታታሪና ምስጉን የነበሩ ናቸው። አሁንም ሀገር ላጨቻቸው ትልቅ ቦታ ላይ ኃላፊነታቸውን በሚገባ የሚወጡ ናቸውና ተገቢው ሰው ነው የተመረጠው የሚሉ ሀሳቦች ከምክር ቤት አባላት እንዲሁ ተነስተዋል። ከዛ ባለፈም ኢትዮጵያ በመጪው አመት ሰባተኛውን ሀገራዊ ምርጫ ታካሄዳለችና እንዳጠቃላይ ሰፊ የሆነ እንቅስቃሴ ምርጫ ቦርድ ማድረግ እንዳለበት ይታመናል። ይህንን ያለውን ገለልተኛ አቋሙን አስጠብቆ ታማኒና ግልጽ ምርጫ እንዲካሄድ ከወዲው ትልቅ የቤት ስራ የተጣለባቸው በመሆኑ በዛ ልክ እንዲዘጋጁም ጭምር ነው እንግዲህ የምክር ቤት አባላቱ ያነሱት። እንደ አጠቃላይ የምክር ቤት አባላቱን ሀሳቦችና አስተያየቶች ያደመጠው ምክር ቤቱም በውሳኔ ሀሳብ ቁጥር አስር ዝባር ሰዓት ሆኖ በሁለት ድምጸ ታቅቦ በአብላጫ ድምጽ የሶስቱንም የስራ አመራር የቦርዱ የስራ አመራሮችን በአብላጫ ድምጽ አጽድቋል። የስራ ዘመናቸው በተጠናቀቀው የቦርድ የስራ አመራሮች ምትክ የተሾሙት አዲሶቹ አመራሮችም እንግዲህ በምክር ቤቱ ፊት ቀርበው ቃለ መሐላቸውን ፈጽሟል። ከዚህ ከምርጫ ቦርድ አመራር እጩዎች ሹመት ከመጽደቅ ባለፈም ምክር ቤቱ በሁለት ረቂቅ አዋጆች ላይ ሰፊ ውይይት አድርጓል። መካተት ያለባቸው ጉዳዮች ረቂቅ አዋጆቹ በዋናነት የውጭ ሀገር የስራ ስምሪትና የእጽዋት ጥበቃና ኳራንቲን ረቂቅ አዋጆች ናቸው። እነዚህ ሁለቱ ረቂቅ አዋጆች ላይ ምክር ቤቱ ሰፊ ውይይት ካደረገ በኋላ መታከል ያለባቸው በአዋጁ መካተት ያለባቸው ጉዳዮች ከሀገራት ልምድ ከኛም ካለን ጸጋ አንጻር ተለይተው መካተት አለባቸው፣ ሊቀነሱ የሚገባቸውም ሀሳቦች አሉ ያሏቸውን አንስተው ምክር ቤቱ ሰፋ ባለመልኩ ከተወያየባቸው በኋላ ለተጨማሪ ወይም ደግሞ ለዝርዝር ጉዳዮች እንዲታይ ለሚመለከታቸው ቋሚ ኮሚቴዎች በመምራት የእለቱ ሁለቱን መደበኛ ስብሰባውን ማለትም ስድስተኛ ዙር አራተኛ ዓመት ሰላሳ ስድስተኛ መደበኛ ጉባኤውን በእንዲህ ያለ መልኩ አጠናቋል። ወንድም አመሰግናለሁ። እኔም አመሰግናለሁ።